አሰላሙ አሌይኩም ወረህመቱላህ ወበረካቱ ና የተከብሯችሁ የኡስሚ ዩቲዩብ ቻናል ቤተሰቦች፣ አድማጭ ተመልካቾቻችን በመላው ዓለም ትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘሁ። የዕለት እሁድ ከሰዓት ወይንም ደግሞ የቀትር የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ መረጃ በተመለከተ የአስራ አራት ሀገራት ሙሉ መረጃና ሙሉ ዝርዝር ምነግራችሁ ይሆናል። እንዲሁም በባንኮች ያለውን የምንዛሬ ዋጋና ከፍተኛውን የሚሰጠውን ባንክ አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ዌልካም ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ዘርፈ ብዙ የሆኑ ስራዎችን የምንሰራበትን የኡስሚ ዩቲዩብ ቻናል ቤተሰብ ሆኖ ተቀላቀሉን። በቀጥታ ወደ መረጃችን ስንሸጋገር በቀዳሚነት የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17035 ብር እንደሚሸጥና አንድ አሜሪካን ዶላር 170 ብር ከ35 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ አስነብበዋል። በመቀጠል በንግድ ባንክ ያለውን የምንዛሬው ዋጋ ስንመለከት በንግድ ባንክ አንድ የአሜሪካን ዶላር 147 ብር ከ04 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ 147 ከ96 በሂጅራ ባንክ 148 ከ47 እንዲሁም በአቢሲኒያ ባንክ 148 ከ45 እየተዘረዘረ እንደሚገኝ ጠው መረጃ ያመለክታል። በመቀጠል ዩሮን እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 ዩሮ 19790 ብር እንደሚሸጥና 1 ዩሮ 197 ብር ከ90 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በንግድ ባንክ 1 ዩሮ 170 ብር ከ69፣ በዳሽን ባንክ 1 ዩሮ 171 ከ64፣ በሂጅራ ባንክ 171 ከ97 እንዲሁም በአቢሲኒያ ባንክ 172 ከ38 ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዩሮን በተመለከተ አቢሲኒያ ባንክ ነው። በመቀጠል ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 20 አራት መቶ ብር እንደሚሸጥ እና አንድ የስዊዝ ፍራንክ 214 ብር እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውን እና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። እንዲሁም የስዊዝ ፍራንክ በንግድ ባንክ 181 ከ35፣ በዳሽን ባንክ 168 ከ45 እንዲሁም በአቢሲኒያ ባንክ 185 ከ87 እየተዘረዘረ ይገኛል። ከናዳ ዶላርን እናስከትላለን። 100 መቶ ካናዳ ዶላር 12175 ብር እንደሚሸጥና አንድ ካናዳን ዶላር 121 ብር ከ70 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የአውስትራን ዶላር እናያለን። 100 የአውስትራን ዶላር 1100 ብር እየተሸጠ እንደሚገኝ እና አንድ የአውስትራን ዶላር 111 ብር እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። የቻይና ዩዋን እናስከትላለን። 100 የቻይና ዩሃን 2390 ብር እንደሚሸጥ እና አንድ የቻይና ዩሃን 23 ብር ከ90 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ፓውንድ ስተርኒንግ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የፓውንድ ስተርሊንግ 22660 ብር እንደሚሸጥና 1 ፓውንድ ስተርኒንግ 226 ብር ከ60 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። እንዲሁም ደግሞ በባንኮች ያለውን የምንዛሬ ዋጋ ስንመለከት ፓውንድ ስተርሊንግን በተመለከተ በንግድ ባንክ 192 ብር ከ20 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ 199 ከ75፣ በሂጅራ ባንክ 197 ከ28፣ በአቢሲኒያ ባንክ 198 ከ38 በመዘርዘር ላይ ይገኛል። በመቀጠል በዓለማችን በምንዛሬ መጠን አንደኛ ደረጃ ላይ የተቀመጠችው ኩዌት ናት። የኩዌት ዲናርን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዴትኮም በድረ ገጹ እንዳስነበበ ከሆነ 100 የኩዌት ዲናር 55500 ብር እየተሸጠ እንደሚገኝና 1 የኩዌት ዲናር 555 ብር እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። ዩናይትድ አረብ ኤሜሬትስ ዲርሃም እናያለን። 100 የኢማራቶች ዲርሃም 4640 ብር እየተሸጠ እንደሚገኝና 1 የኢማራቶች ዲርሃም 46 ብር ከ40 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። በንግድ ባንክ አንድ ኢማራቶች ዲርሃም 40 ብር ከ03 ሳንቲም እየተዘረዘረ ይገኛል። በዳሽን ባንክ 40 ብር ከ37 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 40 ብር ከ70 ሳንቲም በመዘርዘር ላይ ይገኛል። እንዲሁም ከፍተኛውን ዋጋ የሚሰጠው ሂጅራ ባንክ 43 ብር ከ73 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል 4545 ብር እየተሸጠ እንደሚገኝ እና አንድ የሳዑዲ ሪያል 45 ብር ከ45 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውለና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። እንዲሁም የሳዑዲ ሪያልን በተመለከተ በንግድ ባንክ 39 ብር ከ20 ሳንቲም እየተዘረዘረ ይገኛል። በዳሽን ባንክ 39 ከ52 በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በዚህም አንድ የሳዑዲ ሪያል 42 ብር ከ35 ሳንቲም እየተዘረዘረ እንደሚገኝ ከሂጅራ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ደረጃ የተቀመጠችው ኦማን 100 ቅጠሏን 44400 ብር እየተዘረዘረ እንደሚገኝና አንድ የኦማን ሪያል 444 ብር ከ02 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የጆርዳን ዲናርን ስናይ አንድ 100 የጆርዳን ዲናር 24100 ብር እየተሸጠ እንደሚገኝና ና አንድ የጆርዳን ዲናር 241 ብር እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የቱርኪ ሊሬ እንመለከታለን። 100 የቱርኪ ሊሬ 406 ብር እንደሚሸጥና አንድ የቱርኪ ሊሬ 400 አንድ የቱርኪ ሊሬ ይቅርታም፣ 4 ብር ከ06 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ ይዛ የተቀመጠችው ባህሬናት አንድ መቶ የባህሬን ዲናር አርባ አምስት ሺህ ሁለት መቶ ዘጠና ብር እንደሚሸጥ እና አንድ የባህሬን ዲናር አራት መቶ ሀምሳ ሁለት ብር ከዘጠና ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ወሰላሙ ዓለይኩም ወረህመቱላህ።